ምሮን በጣም ቆንጆ አባባል አለ። የዓለምን ሀብት በሙሉ ወስዳችሁ ለሁሉም ሰው ብታከፋፍሉት በአንድ አመት ጊዜ ውስጥ ብሩ ወደ ነበረበት ይመለሳል ብላለች። ይሄ የሚሆነው ግን በብቃት ሲሆን፣ አንዱ ትልቁ ነገር አሁን ፎርቴት ሎ ፓወርን ስታነበው ሰው ጥቃት እንዴት እንደሚያደርስብህም ታውቃለህ። ባ ኃይልን መያዝ ማለት በጣም ጥሩ ነገር ነው ምክንያቱም ምን መሰለህ፣ ሌሎች ሰዎች ኃይል ሚዛን እንዳይወስዱብህ እንዴት መከላከል እንዳለብህ ይገባል። ስለዚህ ኃይል መጥፎ አይደለም። ማለትም አሁን እኔ ፎርቴት ሎ ፓወር ሳ ነበው ሮበርት ግሪንን መጽሐፎችን ስታነብ ኃይል መጥፏል። ግን ኃይልን የምንጠቀምበት መንገድ ሮንግ ነው። እና ደግሞ ደካማ ሰዎች ውስጥ ኃይል ከገባ አደገኛ ነው፣ በጣም አደገኛ ነገር ያስ ኃይሉን ምን ማለት ነው? ኃይሉን በስነስርዓት መያዝ የማይችሉ ሰዎች ውስጥ ኃይሉን እንዲዘርቭ የማያደርጉ ሰዎች ደክመ ታግለ። ለምሳሌ ኔ ጎበዝ ተማሪን መወዶ፣ ለምን መሰለህ? ይሄ ሰው ደክሟል። ከመዝናናት ይልቅ ቁጭ ብዬ ማንበብን መርጫ ነው፣ መሰቃየት መርጬ ነው። ስለዚህ ደክሞ የሆነ ደረጃ ላይ ደርሷል። ግን ሳይደክም በአቋራጭ የሆነ ቦታ ላይ የመጣ ሰው ያንን ነገር እንደማይገባው ያውቃል፣ ደካማ እንደሆነ ያውቃል። ለዚህ እኮ ነው ሰው ስልጣን መልቀቅ የማይፈልገው። ምክንያቱም ነገ ከነገ ወዲያ ወደ ኖርማል ህይወት ሲመለስ ለምሳሌ እኔ ከዩኒቨርሲቲ ብትባረምት ታደርጋለህ በቃ ያሰለጠንኩ ያልኩ ከስልጣን ስትባረር የምታደረጋለ ስትል፣ ሌላ መንገድና ምርጫ የሌለው ሰው ግን ያለው ብቸኛ አማራጭ ምንድን ነው? ስልጣኑን የሙጥኝ ብሎ መያዝ ነው። ስለዚህ ኃይል ብቃት በሌላቸው ሰዎች ውስጥ ሲገባ በጣም አደገኛ ነገር ነው። በጣም በሚያሳዝኑ ሁኔታ ደግሞ ሁሌም ኃይልን የሚያሳድዱ ሰዎች ብቃት የሌላቸው ሰዎች ናቸው። ለምን በብቃታቸው ኃይሉን ማምጣት እንደማይችሉ ያውቁታል። ስለዚህ ኃይሉን ብቻ ይዙትና በኃይሉ እየተጠቀሙ ሄ በብቃትህ ከሆነ ችግር የለው ነዛ ነው። ለምሳሌ እኔ አሁን የጤና ባለሙያ ሰዎች ደግሞ ያናደዳኛል፣ ያበሳጨኛል። እነዚህ ሰዎች በየትኛው መለኪያ ተወዳድረው በብዙ ሂደት ውስጥ መስዋዕትነት አልፎ የመጡ ሰዎች ናቸው፣ ብቃት አላቸው። ብቃት ያለውን ሰው ግን እየከፈልከው ከዋለ ምን ማለት ነው? ብቃት ካለ አልወድም እያልከው ስምንተኛ ክፍል ያቋረጠ ጓደኛ ጥሩ ገቢ ካለው ጎበዝ ተማሪ መሆን አልፈልግም ወይም ብቃት ያለውን ሰው አልፈልግም ያለች ነው ሀገራችን። ብቃት ያለውን ሰው አልፈልግም ያለበ በተዘዋዋሪ ሚኖ ሙያና ቴክኒክ አስረኛ ክፍል አስ ሙያ እየናኩኝ አይደለም ግን ታግሎ አእምሮ ብቃቱን ለማሳደግ የታገለን ሰው በምንም መንገድ አላበረታታም። ወታደር የሆነን ሰው ማለት አሁንም ትልቁ ችግር ምን መሰለህ ሙያን መናቅ አይደለም። ይሄ ግን እያንዳንዳችን በሙያችን ውስጥ ልክ ብቃታችንም ይለያያል። ለምሳሌ አስር አለቃና ጀኔራል ይደረሰን ሰው እኩል ልታደርገው አይደለም፣ አትችልም። አስር አለቃ የሆነንና ጀኔራል የሆነ ሰው አስር አለቃ የሆነ ሰው በአንድ የተነስቶ ጀኔራል ሲሆን ኃይሉን ይዞታል ብቃቱ ግን ስለዚህ ምን ያደርጋል? ሁሌም ብቃት ያላቸው ሰዎች ከዙሪያው እንዳይሆኑ ያደርጋል። የኢትዮጵያ ፖለቲካ ዋና ችግሩ ስልጣን ላይ ያሉ ሰዎች ብቃት ያላቸው ሰዎች ስላልሆኑ ያላቸው ብቸኛ መራጭ ብቃት ያላቸውን ሰዎች ከጎናቸው ማጥፋት። ስለዚህ የፖለቲካው የመጀመሪያ መገለጫው ምንድነው? ብቃት ያላቸውን ሰዎች ማባረር አንደርማይን ማድረግ መደቆስ፣ መንጫ ይሆናል። ምክንያቱም ብቃት በህይወት ደረጃ ውስጥ ሁሉም ሰው እኩል ደረጃ ሊቀመጥ አይችልም። ሶሻሊዝም እና ኮሚኒዝም የተሸሉት እዚህ ጋር ሄራርኪ አለ። ሄራርኪያችን የተደራጀው በምን መንገድ ነው? የኢትዮጵያ ካልቀኝ በብቃት አለ በኃይል ኃይሉን በምን መንገድ አገኘው? በገንዘብ ይሁን በስልጣን አገኘው። ከዛ በኋላ ቶፕ ላይ ትቀመጣለ። ከዛ የሚያወርድ የለም። ብቃት ያለው ሰው ግን ለዚህ ነው ዩኒቨርሲቲ መምህራን ያውን በጣም በጣም በጣም በጣም እየገረመ ነበረ። ፒኤችዲ ለመማር ዩኒቨርሲቲ ገብተን በቀን አንዴ እየበላን ነው የምንማረው። ብቃት ካለ ወደ ስልጣን መምጣት አለብህ፣ ወደ ኃይሉ መምጣት አለብህ። የኢትዮጵያ ፖለቲካ መነሻው ዩኒቨርሲቲ ነበር። በቃ ብቃት ያላቸው ሰዎች ነበር ፖለቲካ መነሻው። አሁን የኢትዮጵያ ፖለቲካ መነሻው በረሃ ነው እንጂ ዩኒቨርሲቲ አይደለም፣ ብቃት ያለው ሰው አይደለም። ስለዚህ ትልቁ ችግር ምንድን ነው? ማድረግ ያለብህ መምጣት ካለብህ ቁጭ ብለህ በቀላ እንዲ የበላው ነው ለማማረር አለ። የዩኒቨርሲቲ መምህር ከሆንክ አእምሮ በደንብ በብቃት መጠቀም ይችላሉ እያለ አእምሮን በብቃት መጠቀም ከችል ወደ ኃይል ለምን አትመጣም? ወደ ስልጣን ለምን አትመጣም? ያ ወደ ስልጣን መምጣት አለበት። የዩኒቨርሲቲ የጤና ጤና ባለሙያዎች ዶክተር ነው የብሎ ቁጭ ካለ ኖ እንደሱ አደለም መምጣት አለበት። ስለዚህ ኃይል መጥፎ አይደለም፣ ግን ኃይል ብቃት በሌላቸው ሰዎች ውስጥ ይገባል። ገንዘብ የንግድ ብቃት በሌለው ሰው ውስጥ ከገባ አደገኛ ነው ምክንያቱም ነገ ከነጎዲያ እንዴት አድርጎ ማትረፍ እንዳለበት ስለማያውቅ ሲደቁ የሚኖሩ። ግን ከትንሽ ተነስቶ ገንዘብ እንዴት ማምጣት እንዳለበት የሚያውቅ ነጋዴ ከሆነ ነገ ከነጎዲያ ይገርመው። ምክንያቱም ገንዘቡን ሁሉ ብትቀማው አሁንም መልሶ እንደገና ሀብታም እንደሚሆን ያውቃል። ጂም ሮን በጣም ቆንጆ አባባላለች። የዓለምን ሀብት በሙሉ ወስዳችሁን ለሁሉም ሰው ብታከፋፍሉት በአንድ ዓመት ጊዜ ውስጥ ብሩ ወደነበረበት ይመለሳል። ይሄ የሚሆነው ግን በብቃት ሲሆን ብቃት ሲኖራቸው ነው። አሁን የኢትዮጵያን ሀብት በሙሉ ሰብስበህ ለህዝቡ ብታከፋፍለው ወደ ነበረበት አይመለስም። ለምን? አብዛኛው ሰው ሀብቱን ያገኘው በጤናማ መንገድ ስራ ወርሶት ስለሆነ ግማሽ። በብቃት ያልተመረኮዘ ሲስተም ይወድቃል። የኛ ሲስተም ኮላፕስ እያደረገ የመጣው ለዛ ነው። የፖለቲካ ሲስተማችን ኮላፕስ ያደረገው ሀይልን ለሀይልነቱ ብቻ እየተጠቀምንበት ስለሆነ ነው። የንግድ ስርዓታችን ኮላፕስ ያደረገው የንግድ ስርዓታችን በብቃት ሳይሆን በኃይል የመጣ ስለሆነ ነው። ስለዚህ ሀይል መጥፎ አይደለም ግን ወደ ናርሲዝም እንመልስ። ሎ ፓወር በደንብ ማንበብ አለበት። ሰው ሰው እንዴት ማኒፑሌት እንደሚያደርገ የሚገባ ይዛኔ ነው። ጋዝላይቲንግ አለ ማኒፑሌሽንም አለ። በጣም ነው የሚያሳዝነ። በዚህ ጥቃት የደረሰባቸው ሰዎች አንዳንዴ የሚኖሩትን ህይወት ለምን እንደሚኖሩ ያውቁ። ምክንያቱም ጋዝላይቲንግ ማለት ያንተን እውነታ ያንተን አለም ትጠራጠራለህ ለመጨረሻ ላይ። ስለዚህ ያ ሰው አድርግ የሚልህን ብቻ እና ሁን የሚልህን ሰው እየኖርክ መኖር ያንተ ማንነት እንዳለህና እንደሌለ ረስተህ የበፊቷ ለምሳሌ የበፊቷ ያቺ ሴት ናፈቀችኝ ነው የሚሉት ሁሉ ያቺ ማንነቴና የድሯ እንትና ናፈቀች ነው የሚሉ ሁሉ። ምክንያቱም በናርሲሲዝም ጥቃት ሙሉ ለሙሉ ያነሳው አፍርሶ እንደሚፈልገው አድርገው ይሰራል እንደሚፈልገው እና ማንነትን ነው የምታጣው። ጋዝላይቲንግ ማለት እሱ ነው፣ የራስን ትውስታ፣ የራስን አስተሳሰብ፣ የራስን አመለካከት፣ ህይወትን ነው የምታጣው። አም ሶሪ በጣም በጣም በጣም ከባድ ነገር ነው። ከዚህ ሰዎች ጋር የሚኖሩ እና አሁን ደግሞ በጣም እየሰፋ ነው። ለምን ዘ ካልቸር ስኬት ሰልፍ ሜድ እኔ እኔ እኔ የሚለው ሲመጣ ላይፍ ዝ ቢካሚንግ አሁን ሀያ አንደኛው ክፍለ ዘመን የናርሲሲዝም ክፍለ ዘመን ነው። በጣም ብዙ ጊዜ ብዙዎችን ወደ ናርሲስቲክ ፐርሰናሊቲ እየገፋ ናቸው እና በጣም ዶክተር ራሚኒ አንድ ቆንጆ አባባል ብላለች በጣም ሰዎች ናርሲስቲክን ከሞደላቸው የተነሳ አለች አንድ ሰው መጥቶ የሆነ እሷ የምትሰጠው ወርክሾፕ ስልጠና የምትሰጠው አንደኛ ከናርሲሲዝም ፐርሶናሊቲ እንዴት መውጣት እንዳለብህ ሁለተኛ ደግሞ በዛ ነገር ጥቃት ከደረሰብህ ደግሞ ራስ እንዴት መከላከል እንዳለብህ ነው ስልጠና የምትሰጠው ስልጠናውን አሰልጥኝ ስጨርስ አንድ ሰው መጥቶ እኔ ናርሲስቲክ መሆን እፈልጋለሁ ምን ላድርግ አለኝ አለች ለምንድን ነው ምክንያቱም ማህበረሰቡ አሁን ላይ ያለው ነገር ስኬት ምናምን የሚባለው ቫሊዩ ተሰጥቶት ተሰጥቶት እንደነሱ ብትሆን እውነትም ቶሎ ስኬታማ መሆን እችላለሁ እና እንደነሱ እንደሆነ እርጅኝ ያለው። ናርሲስቲክ መሆን ያለውን ስቃይ ደግሞ እኔ ልነግርህ አልችልም ምክንያቱም ሁሌ ሁሌ ከሰው ጋር በሰው ላይ ጥገኛው ነው መኖር። በጣም ናርሲስቲኮችም ያሳዝናሉ። ይዘይ ስላልገባን ውጫ ዓለማቸው ትወና ላይ ስለሆኑ እና ስቴጅ ላይ እንዳለ ሰው የሚያሳዩት ነገር ጥሩ እንደሆነ ቢመስለንም ጊዜ ህይወታቸው በጣም በጣም ስቃይና ቁስል ይበዛበት ነው። ናርሲስቲክ እነሱም ያሳዝናሉ። እነሱም ሕክምና ያስፈልጋቸዋል። ጥቃት የደረሰባቸውም ሰዎች ሕክምና ያስፈልጋቸዋል። በጣም ሰፊ ቶፒክ ነውና እና በትንሽ ደቂቃ ሚኒማይዝ ለማድረግ ሞክሪያ ነው። ምናልባት አሁን እኔ ደግሞ ምን ማወቅ ፈለጉ፣ ራሳችን ራሳችን ዚነ